ከኢስላም መቃብር ውጪ መደረጉ በጣም ብዙ ሙስሊሞች ሱጁድ ሊወርድለት ከፈለገ ለመቃብሩ የሙስሊሞች መቃብር እንዲርቀው ነው። ምን አይነት እናት ብትወልዳችሁ! ጀበናቸው የተሰበረበት እናት ነው ያላቸው። እንግዲህ ጀናዛው ተቀምጦበት የነበረውን ጣውላ ሄደው ሲደባበሱ አንገቱን ጎንበስ አድርጎ እንዴት ናችሁ ምናምን ካለ ያ አምልኮ ነው፣ አምልኮ ታልሰውየው አሰላሙ አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ ሰሞኑን ትንሽ ጠፍቻለሁ ከዚህ በኋላ በአላህ ፍቃድ አልጠፋም ያሁሌም ቃል መግባት እንደሆነ ይገባኛል ነገር ግን ከዚህ በኋላ ላለመጥፋት ሞክራለሁ በአላህ ፍቃድ ማለት ነው የተለያዩ ምክንያቶች ሲደራረቡ ነው ምንጠፋ ማለት ነው በመሃል ቪዲዮዎቹን ባጠቃላይ ሼር ማድረግ እንዳትረሱ ባገኛችሁት አጋጣሚ ሼር አድርጉ ባረከላሁ ፊኩም ብዙ ቪዲዮዎች ደርሰውኛል ግን የተወሰኑትን ብቻ ነው ወደ እናንተ ማድረስ የምፈልገው ማለት ነው አላህ ይዘንላቸውና ከሙፍቲ ሞት ጋር ተያይዞ እጅግ በጣም ብዙ ቪዲዮ ብዙ አመለካከቶችን ብዙ ንግግሮችን እየሰማን ነው፣ እና ከዚህ አንጻር የተወሰኑትን ብቻ ወደ እናንተ የማደርስ ይሆናል። ለምሳሌ በሞታቸው ጉዳይ ላይ እንኳን ሞቱልን የሚል ብዙ ቪዲዮዎችን አይተናል። እንደተመለከታችሁት ከዛ ደግሞ በተበሩክ ጉዳይ ላይ ደግሞ የተያያዙ ነገራቶች ብዙ ሲነሱ ነበር። በእነዚህ ጉዳይ በነገራችን ላይ ስለተበሩክም እጅግ በጣም ብዙ ቪዲዮዎች ሰርተናል። አንደዚህ እንኳን ሞቱልን የሚሉት ሰዎች ደግሞ እነማናቸው ናቸው፣ ወይስ ለምንድን ነው እንኳን ሞቱልን የሚሉት ታርጌታቸውስ ምንድነው የሚለውንም ብዙ ቪዲዮዎች ሰርተናል። ወደ ኋላ ሪፈር ማድረግ ትችላላችሁ ማለት ነው። እጅግ በጣም ብዙ ነገራቶች አሉ ማለት ነው። የቀብር ስነ ስርዓታቸውን በተመለከተ እጅግ በጣም ብዙ ቪዲዮዎች እየተነሱ ነው። ስለዚህ በቀብር ስነ ስርዓታቸው ላይ እየተነሱ የተነሱ ቪዲዮዎችን አመጣላችኋለሁ። ስለዚህ ስለ ተበሩክ ላይ በተነሱ ቪዲዮዎችም ደግሞ አንድ ቪዲዮ አመጣላችሁና እንደዚሁም ደግሞ በነሱ እንኳን ሞቱልን የሚለው ቪዲዮ የተወሰኑ ቪዲዮዎችን ብቻ ወደ እናንተ አጋራና ቀጣይ ደግሞ ሰፋ ሰፋ ባሉ በሌሎች ቪዲዮዎች የምመጣ ይሆናል። ባረከላሁ ፊኩም። እናንተ ለቻናሉ አዲስ ከሆናቸው ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንግባ። የመጀመሪያው ቪዲዮ ስለ ቀብር ስነስርዓታቸውና የተቀበሩበትን ቦታ በተመለከተ የተሰራ ቪዲዮ ነው። እስኪ ሰምተነው እንምጣ። የተቀዳሚ ሙፍቲ ሀጅ ኡመር እድሪስ የቀብር ስነስርዓት በዚህ ሰዓት ከቤታቸው በአቅራቢያ ቦታ ላይ ተደርጓል። ከቤታቸው በአቅራቢያ ቦታ ላይ መደረጉና ከኢስላም መቃብር ውጪ መደረጉ በጣም ብዙ ሙስሊሞችን ያወዛገበና ጥያቄ ሲያስነሳ የዋለ ጉዳይ ነው። ይህም ምክንያት የሆነው ከአመታት በኋላ ሰዎች እየተሳሳቱ ለሽርክ መንገድ የሚከፍት ነው ብለው ብዙ ጥያቄዎችን ሲያስነሱ ነበር። እንግዲህ እንደሰማችሁት ያው ቤታቸው አቅራቢያ ላይ ነው የተቀበሩት። እነሱ የገመቱት ነገር ምንድነው? ወደፊት ሰዎች ሽርክ ላይ ይወድቃሉ ብለው ነው የሆነ ትንቢት ያስቀመጡት። ይሄ ትንቢት ነው እንጂ ኤግዛክት የሆነ ነገር አይደለም። ከከራማ ጋር ተያይዞ ወልያቶች እንደዚህ እንደዚህ ብለው ወደፊት ምናምን እንዲ እንዲ ይከሰታል ብለው ተናገሩ፣ አላህ አሳውቋቸው ምናምን የሚባለን ቪዲዮ ቆርጠው አምጥተው እጅግ በጣም ብዙ ነገራቶችን ሲናገሩ ሰምተናል። አለ የወደፊቱን ማናሳወቀው ምናምናምናም ነገር፣ ብዙ ነገራቶች። እነሱ ግን እዚህ ጋር ወደፊት ሰዎች ሽርክ ላይ ሊወድቁበት ይችላሉ ይሄንን የቀብር ቦታ ስለዚህ፣ ለምንድን ነው እዚህ የሚቀበረው? ከሙስሊሞች መቃብር ለምን ተለየ? ሱጁድ ሊወርድ ለከፈለገ ለመቃብሩ የሙስሊሞች መቃብር እንዲ እንዲርቀው ነው ነው። ምን ሆኖ ነው የሙስሊሞች መቃብር ነው መግባት አይችልም። ገብቶ መዘየር አይችልም። ስለዚህ ማምለክ የሚባለውን ነገር ትርጉሙ ስለማይገባቸው ብዙ ጊዜ እጅግ በተደጋጋሚ የተለያዩ ነገራቶችን ማለትም በትርጉም ይዘት አንድ የሆኑና በተግባርና በድርጊታቸው የሚለያዩ ነገራቶችን በአጠቃላይ ባላህ ማጋራት ነው ወይም ደግሞ ካላህ ጋር ሌላን ማምለክ ነው ብለው ነው የሚተረጉሙት። ይሄ ደግሞ ብዙ ሰዎችን ጥፋት ላይ እየከተተ ነው። የሆነን ዝም ብሎ ያየኸውን ሰው ካላህ ጋር አጋርተሃል፣ አንተ ሙሽሪክ ነህ፣ አንተ ካፊር ነህ፣ ሻሃዳ ያዝ የሚባልበት ሁኔታ ላይ ደርሰዋል ማለት ነው። የሀጂ ቀብር ቦታ የሙስሊሞች ቀብር ቦታ ላይ ቢሆን ሰውየው የሀጅን ቀብር ማምለክ ቢፈልግ ያ ቦታ ይርቀዋል፣ ማለት ነው ነው ወይስ ቤት መሆኑ የበለጠ እንዲያ እንዲያመልክ ያደርገዋል? አይነ ነገር ነው ብቻ አይገባም እና እንደዚህ አይነት የሆኑ ነገራቶች ዝም ብሎ እንደዚህ ቢሆንሳ እንደዚህ የሰውየውን ማንነት ለማስቀጥ ወይም ደግሞ በጣም የወረደ አስመስለው ሰዎች ዘንድ ለማሳየት ያዘኑ በመምሰል አዛኝ ቅቢያ አንጓች የሚባለው አለ አይደል ያዘኑ በመምሰል እንደዛ ያነጉቱልሃል ማለት ነው እና በዚህ ቪዲዮ በተለያዩ ቪዲዮዎች መምጣት ይችል ነበር ከዚህ በፊት ግን የሆነ አዲስ ነገር አይደለም ጨር ኤክስፔክት ስናደርገው የነበሩ ነገራቶች ነው ሲናገሩ የነበረው በቃ ኤክስፔክት አደርጋለሁ። ከዚህ በፊት ሲሳደቡ ነበር። ያ ከዚህ በፊት ሲሳደብ የነበረው ባገኘው አጋጣሚ ሁሉ ኦመር ገነቴ እንዲብሉ ኦመር ገነቴ እንዲሆኑ እንደዚህ ሆኖ ይሄ እንትን ምናምን ሲል የነበረው ሰውዬ ሲሞቱ እንኳን ሞቷል። ይሄ እኮ ኤክስፔክት የምታደርገው ነገር ነው። ከዚህ ጋር ተያይዞ ያው እንኳን ሞቱ በሚለው ጉዳይ ላይ እጅግ በጣም ብዙ ቪዲዮዎችን አይታችኋል ብዬ አስባለሁ። እንኳን ሞቱ፣ እንኳን ሞቱ፣ እንኳን ይሄ ተገላገል አይነት ነገር የሚሉ ቪዲዮዎች በተለያዩ ሶሻል ሚዲያዎች ተለቀው አይታችኋል ብዬ ገምታለሁ። ከዛ ጋር ተያይዞ የተሰማውን ነገር መዋዝ የተናገረው ነገር ትንሽ ውስጥ ላይ የሆኑ ጠጠር ያሉ ነገራቶችን ስላየሁኝ ያንን ቪዲዮ ሰምተ ነው እንምጣማ። ምን ምን የሚሉ ሀሳቦችን እንደሚያነሳ ሰምተ ነው እንምጣ። ምን አይነት ስርዓት አልባነት ነው ምን አይነት ቆሻሻ ናት? ምን አይነት እናት ብትወልዳችሁ ነው? እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ? ዝም ማለት እኮ ይቻላል። በዚህ ልክ ጥላችሁ ምን አይነት ተርቢያ? ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነቢዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነቢይን የምንከተል ሰዎች ነን ነው የምትሉት? እናንተ አሁን ሙስሊሞች ነን ልትሉ ነው? እስልምናን ነው የምንወክለው ልትሉ ነው? አደብ ይዛችሁ። ምን አይነት ፋብሪካ ነው የሚያመርታችሁ? እናንተን በፋብሪካ ነው የምትመረቱት? ያው በስሜት ቢሆንም የተርቢያቸውን ሁኔታ ወይም ደግሞ ያስተዳደጋቸውን፣ ምን አይነት እናት ነው የወለደቻችሁ የሚሉ ነገራቶችን ተናግሯል እና ማዋዝ፣ የሁሉም ዋሃቢዎች ወይም ደግሞ ሙፍቲ እንኳን ሞቱ እያሉ ሲናገሩ የነበሩት ዋሃቢዎች ጀበናቸው የተሰበረበት እናት ነው ያላቸው። ጀበናቸውን የሰበሩባቸው እናቶች ናቸው ያሏቸው። ኢቭን አንዱ በሆነ አጋጣሚ ያወራ፣ እናቴ ሻዳ ሳሊሳዝ ነው የሞተችብኝ ነው ያለን። ግልጽ ነው አይደለ? እናቴ አሻሪያ ወይ ማቱሪዲያ ስለሆነች ከዚህ በፊት ቀብር ታመልክ ነበር ስለዚህ ሻሃዳ ሳሊዛዝ ሞተችብኝ፣ ያ ነው በቃ በህይወት የሚጸጸተኝ ያለ ሰው ሁሉ አለ ምናምን። ስለዚህ እናቶቻቸውና አባቶቻቸው ሱፊዎች እንደሆኑና አሻኢራና ማቱሪዲዎች እንደሆኑ እንደዚህ አይነት አመለካከት እንደሌላቸው ወይ ደግሞ በሆነ አጋጣሚ ልጅ ይቀራልኛል ብለው ልኮዋቸው ከዛም በኋላ ሲመለሱ አባቶቻቸውን ደብዳቢ ሆነው የሚመለሱ እናቶቻቸውን፣ አንተ ሙሽሪክ፣ አንተ ቀብር አምላኪ አታርፍም ወይ ለምንድነው መውሊድ መደግሰው፣ ብዙ አይነት ነገራቶችን የተባሉ እጅግ በጣም በዙሪያችን በጣም ብዙ ሰዎችን እናውቃለን። ስለዚህ ይህንን ነው አሁን እኛ ባገኘው ነው አጋጣሚ ሁሉ ያቀረበው ምን ያለ ነው እንግዲህ እነሱን በዚህ መልኩ መረዳት ትችላላችሁ። አሁን ላይ እኛ ዛሬ አይደለም ማስጠንቀቅ የጀመርነው፣ ቆየን፣ በጣም ቆየን። ብዙ ሰው አልባነንም ነበር ከብዙ ሰው አንጻር ማለት ነው። እና የእነዚህን ሰዎች ተንኮል ዝም ማለት አይቻልም። ግልጽ ነው አይደለም? መናገር አለብህ አንተ፣ እናንተ ባገኛችሁት አጋጣሚ ማዲ። አሁን ለምሳሌ መዋዝ ዛሬ ላይ እንደዚህ ማለቱ ከዚህ በፊትም በቃ ረድ ማድረግ ካለበት በእያንዳንዶቹ ጉዳይ ላይ ረድ ማድረግ መቻል አለበት፣ መመለስ መቻል አለበት። ይሄ ለምንድን ነው እንዲህ ንቀህ የምትተወው ነገር ይኖራል። በነገራችን ላይ ንቀህ የምትተዋቸው ነገራቶች ይኖራሉ። ለሙስሊሙ መስላሃ የለውም ብለህ የምታስበው ከሆነ ከዛ መስላሃ ያለው ብለህ የምታስብ ከሆነ ግዴታ በደንብ ሊነገረው ይገባል። አልቀው ሰው መንገር መቻል አለበት። ከዛ ውጪ ይሄ መሽለጥለጥ ምናምን የሚባሉ ነገራቶችን ምን ያህል ዋጋ እንደሚያስከፍሉ አይታል። የሀገር ትልቅ የሆኑ ዋርካዎች እንኳን ሞተው እንኳን ሞቱ እየተባለ በኮንፊደንስ ሲነገር አይታቸዋልና አንድ ነን ምናምን እያላችሁ እጅግ በጣም ብዙ ነገራቶችን ስዘረዝሩ የነበራቸው ሰዎች ራሱ ልታስተውሉት ይገባል። እንደዚህ አንድ ለማ እነሱ አንተ ራሱ ከጎናቸው ስታተሰቶ ስኖረ አንተ ወዲያው ሽው ብትል እንኳን አይደለን ቀብር አምላኪ ወይ ሙሽሪቅ የምትባል ሰው ነው። ስለዚህ ያ ማለታቸው ለአንተ ላይ ኢፌክት ላይ ያመጣ ተጽእኖ ላይ ያመጣ ይችላል ግን ሙስሊሙ የሆነ መስላ መስሎት አንተን ተከትሎ ገደል እንዳይገባ መያዝ መቻል አለብህ። ስለዚህ ሁሌም መልስ መስጠት ይኖርባቸዋል ማለት ነው። ዛሬ ችግር ሲመጣ አይደለም መልስ የምትሰጡት ማለት ነው። ለዚህም ለመዋዝ ማስታወሱ መፈልገው። በእርግጥ ይሄን ቪዲዮ ያየዋል ብዬ ኤክስፔክት አላደርግም። ስለዚህ ካየው ግን እንደዚህ ብታደርጉ ጥሩ ነው ብዬ ባገኛችሁት አጋጣሚ ሁሉ መልስ መስጠት። በሶስተኛ ደረጃ ደግሞ እንደተመለከታችሁት እንግዲህ ተበሩክን በተመለከተ ነው። ይህን ቪዲዮ እኔ የሆና እንምጣ እባካችሁ ይህንን ቪዲዮ በደንብ ሼር፣ ኮፒሊንክና ሪፖስት በማድረግ ጀምሩት። ሰሞኑን አንዳንዶች የተበሩክና የአምልኮ ትርጉም ተምታቶባቸው ሰዎችን ሲያምታቱ እያየን ነው። ይህንን ቪዲዮ በደንብ ሼር አድርጉላቸው። ሰዎቹን ካወቃችኋቸው ኮሜንት ላይ ሜንሽን አድርጓቸው። ይህንን ቪዲዮ አይተው ሊማሩ ስለሚችሉ ማለት ነው። በሰሞኑ መችስ ይህንን ምስል ሳታዩት አትቀሩ። የሙፍቲ ሀጂ ዑመር ኢድሪስ የቀብር ሽኝት ስነ ስርዓት ላይ እንግዲህ ጀናዛው ተቀምጦበት የነበረውን ጣውላ ሄደው ሲደባብሱት፣ አንዳንዶችም ሰውነታቸውን ሲያስነኩና ሲያብሱ አይተናል። ይህን ነገር ታዲያ ይዘው አንዳንዶች ሽርክ ሰርቷል፣ ሽርክ ተፈጽሟል እያሉ ቪዲዮ ሲሰሩ

እስኪ ሽርክ ትርጉምን እወቁት መጀመሪያ። ሽርክ እንዴት ነው እናንተ አፋችሁ ላይ እንደዚህ የቀለላችሁ? ሽርክ ማለት እኮ አንድ ሰውዬ ከተከሰተበት ያ ሰው ዘላለም ጀሃነም ነው ሙሽሪክ ነው ማለት ነው። ታዲያ ይህንን ነገር ለመናገር እንዴት ነው አፋችሁ ላይ የቀለላችሁ? እናንተ እንዴት ነው ዘላችሁ? ገና ምንም አይነት መሰረታዊ ዕውቀት ሳይኖራችሁ ሰዎችን ልክ ወንጀል ሰርተዋል፣ ቀላል ወንጀል፣ ትንሽ ወንጀል የማለት ያክል ቀሏችሁ፣ ሽርክ ሰርተዋል ብላችሁ በአደባባይ ወጣችሁ ፈትዋ የምትሰጡት እናንተ ማን ስለሆናችሁ ነው? እባካችሁ፣ ሽርክ ሰርተዋል ብሎ መናገር ቪዲዮ የመስራት ያክል አይቅለላችሁ። መጀመሪያ ከሁሉም ነገር በፊት እውቀት ይቀደማልና እውቀትን አስቀድሙ። ወደ ሰዎቹ ድርጊት ስንመጣ እንግዲህ ይህንን ያደረጉት ምንን አስበው ነው? አላህ የወቀው እነርሱም የወቁት። እነኚህ ሰዎች እንግዲህ ይህንን ነገር ሲሰሩ፣ ይህን ነገር ሲያደርጉ እውነት ሙፍቲ ፈጣሪ ናቸው፣ አምልኮ ይገባቸዋል ብለው ሰርተውት ከሆነ ምንም ጥያቄ የለውም፣ እነኚህ ሰዎች ከስልምና እንደሚወጡ ማለት ነው። ነገር ግን እነኚህ ሰዎች ተበሩክን ወይም በረካ መፈለግ አስበው ከሆነ የሰሩት ከሸሪ አንጻር እንዴት ይታያለ? አጠር አድርጌ መረጃ ልጥቀስላችሁ። ግን ይሄ ቪዲዮ ብዙዎች ጋር መድረስ ስላለበት አሁንም እንዳትዘናጉ፣ ሼር፣ ኮፒ ሊንክ አድርጉ። ተበሩክ ወይም በረካን መፈለግ በደጋጎች ይሁን በነቢያችን ለ

ምን አለች? የአህመድን አፈር የነቢያችንን የቀብራቸውን አፈር ባሸተተ ሰው ላይ ምን አለበት፣ ሀያቱን ሙሉ ዋሊያ ውድ የተባለ ሽቶ ባያሸት ምን ቀረበትህ ሰው አለች። ሱበት ለየ መሷይቡን፣ በእኔ ላይ በጣም ከባድ የሆነ ሙሲባ በላ ደርሶብኛል አለች። ለው አናህ ሱበት ለ ልአያሚ ትነ ለያሊያ፣ እኔጋ የደረሰው በላ እኔጋ የደረሰብኝ ሙሲባ ቀናቶች ላይ ቢደርስ ኖሮ እነዛ ቀናቶች ከሙሲባው ብርታት የተነሳ ወደ ጨለማነት ይቀየሩ ነበር ስትል ትገጥማለች። ታዲያ ይሄ በነቢያችን ላ ሰላም ተበሩክ ማድረግ እንደሚቻል በቂ ማስረጃ ነው። ብዙ መጥቀስ ይቻላል፣ ግን ካለን ቪዲዮ ላለማስረዘም ላይ ሰዓት አንጻር ነው። ወደረጋጊ፣ አላህ ባሮች ደግሞ በእነሱ ተበረክ ማድረግ እንደሚቻል እቺን አጭር ማስረጃ ልንገራችሁ። ኢማሙ ሻፊዒ ራዲየላሁ አንሁ፣ እንግዲህ ኢማሙ ሻፊዒ ማናቸውም ማያውቅ የለም። እርሳቸው ምን ይላሉ? ኢኒ ላአ ተበረኩ ቢአቢ ሐኒፈተ ወአጂኡ ኢላ ቀብሪሂ ፊ ኩሊ ዩሚን። እኔ በኢማሙ አቡ ሐኒፋ እንግዲህ፣ ሰሐባቶችን ያገኙ ታላቅ ኢማም ናቸው፣ በእርሳቸው ተበሩክ አድርጋለሁኝ አሉ። ስሙ፣ ወአጂኡ ኢላ ቀብሪሂ ፊ ኩሊ ዩሚን፣ ሁሌም ወደ ቀብራቸው እመጣለሁኝ። የሆነ ሐጃ በገጠመኝ ሰዓት ረከዓተይን እሰግድና እርሳቸው ቀብር ጋር ሆኜ አላህን እጠይቃለሁኝ አይወጣልኝ ይሄን አድርጌ አንድም ቀን የጠየኩት ሀጃ ሳይወጣልኝ ቀርቱ ሳይሞላልኝ ቀርቶ አያውቅም አሉ። ሶ ኢማሙ አቡ ሐኒፋ ደግ የአላህ ባሪያ ታላቅ ወልይ ዓሊም ናቸው። በርሳቸው እንግዲህ ተበሩክ ማድረግ

ሰውዩ ምንም ችግር የለውም ተበሩክን አስቦ ስለሆነ አሉ። እናንተ ማን ሆናችሁ ነው? ከየት አመጣችሁ ነው? እነኚህ ይህን ሰዎች ይህን ስላደረጉ ብቻ አሻርከዋል ብላችሁ በድፍረት የምትናገሩት፣ አላህ ይጠብቀን። ጅህልና እጅግ በጣም ትልቅ ትልቅ በሽታ ነው። እንደ ጅህልና በሽታ ከባድ በሽታ የለም። በዳሃሊቱ እንግዲህ ጅህልናን ለማስወገድ ማለት ነው መማር ነው መጀመሪያ። ቲክቶክ ላይ መጣችሁ ቪዲዮ ከመሰራታችሁ በፊት እወቁ፣ ተማሩ። የሚገርማችሁ አሁን ቀደም ብዬ የጠቀስኩላችሁን ነው የኢማሙ አህመድን መልስ ማለት ነው ልጃቸው ጠይቋቸው ይሄን የመለሱት መልስ እነኚህ ሰዎች እንግዲህ ሸይኹል ኢስላም የሚሉት ኢብኑ ተይሚያ ሸይኻቸው ማለት ነው ምን ይላል ለኽቲታው ሲራጡል ሙስጠቂም የተሰኘው ኪታብ ፈቀደ ረኸሰ አህመድ ወገይ ኢማም አህመድና ሌሎችም አግር ተውታል። ምኑን ምንን ነብዩ ሰለላሁ ዐለይሂ ወሰለም ምንበር መቀመጫቸውን መዳበሱ ምንም ችግር እንደሌለው እና ኢማም አህመድም ሌሎችም ይህንን አግራር ተውታል፣ ምንም ችግር እንደሌለው እንግዲህ ሼኻቸው እክትዳው ሲራቱል ሙስጠቂም የተሰኞች ኪታቡ ላይ እንኳን ይህንን ተናግሯል። ይህንን እንኳን የሼኻቸውን እንኳን የማይከተሉ ጆሃላዎች ናቸው እንግዲህ ይህንን ዘለው መተው የሚናገሩት ማለት ነው። እና መጀመሪያ ተበሩክ ምን ማለት ነው ሽርክ ምን ማለት ነው ዒባዳ ወይም አምልኮት ምን ማለት ነው መጀመሪያ ለማወቅ ጣሩ። ከዚያ በኋላ ብትናገሩ ይሄ አምርባቸዋል ማለት ነው። ይህን ቪዲዮ በደንብ ሼር አድርጉላቸው። አላህ ቀጥተኛውን መንገድ ምራር። አላህ ያሳውቀን። ወሰላም ዐለይኩም ወረሐመቱላሂ ወበረካቱ። በተበረኩ ጉዳይ ላይ እጅግ በጣም ብዙ ማስረጃዎችን ማቅረብ ይቻላል። እነዚህ ሰዎች ግን ዋናው ነገር የዒባዳን ትርጉም አለማወቃቸው ነው። በቃ እዚህ ያደረሳቸው ዒባዳ እነሱ ዘንድ የሆነ ነገር ከሰራቸው ዒባዳ ነው ለነሱ ማለትም አሁን ለምሳሌ ተበሩክ ካደረገ ሰው ዒባዳ አድርጓል፣ ወይም ቀብር ከዘየረ ዒባዳ አድርጓል፣ ቀብር አምልኳል። ይሄ ብዙ ጊዜ የሚናገሩው ቃል ስለሆነ ነው፣ ቀብር አምልኳል። ከዛ ቀጥሎ ደግሞ ሌሎች ነገራቶችን ካደረገ አምልኮ ፈጽሟል ነው። ከተናነሰ ከለሰው፣ ለምሳሌ አንገቱን ጎንበስ አድርጎ እንዴት ናችሁ ምናምን ካለ ያ አምልኮ፣ ነው አምልኮ ታል ሰውየ እና እንደዚህ አይነት ትርጓሜ ትርጓሚ ነው የሚሰጡት እና መጀመሪያ እነዚህ ነገራቶች ማስተዋልና መማር ይኖርባችኋል ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ አሰላሙ ዓለይኩም ወረህመቱላሂ ወበረካቱ።